ሁለት ዓመታትን ያስቆጠረው የሰሜኑ ጦርነት በፕሪቶሪያው ስምምነት መቋጨቱን ተከትሎ የተለያዩ ተግባራት ሲከወኑ ቆይቷል። በተለይ በግጭቱ ቀጠና የነበሩ ዜጎችና ተፈናቃዮችን ማዕከል ያደረገ ስራ በፌዴራል መንግስቱ ጠንካራ ድጋፍ የሰብአዊ ልማቱ ትኩረት ተሰጥቶታል። ይሁንና ግን ይህን ልዩ ትኩረት የተሰጠውን ተፈናቃዮችን ወደ ቀያቸው የመመለሱ ተግባር ጥረቱ ተስፋ ሰጪ ቢሆንም ከዚያኛው ወገን ግን ዳተኝነቱ ጎልቶ ዜጎች ያልተገባ ዋጋ እንዲከፍሉ አድርጓል። በመቶ ሺዎች የሚቆጠሩ ተፈናቃዮች መያዣ በጣም አስቀያሚ ኑሮ ውስጥ እየኖሩ እነሱን የመመለሱ ሂደት ሲምፕል ነው። በመጀመሪያ ተነጋገር፣ ኦኬ፣ አስተዳደር የሚባል ነገር ሳንል የጸጥታ ሁኔታ መከላከያ ሰራዊት ከአካባቢ ሚሊሻ ከተፈናቀለ ሚሊሻ ጭምር ከኛ ኃይል እኛ ጋር ካለ ሚሊሻ ጋር ጭምር ሆኖ አስከብሮ የሚመለሱም ሁኔታ ያመቻች ተግባባል። ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። አሁን ይሄ የዴፓርቲ ኤግዜክቲቭ ኮሚቴ የሚባለው አስተዳደራችን ይዘን ካልገባን ይላል መጨረሻ ላይ ነው። አስተዳደር ይዘን እንግባ በሚል ጭቅጭቅ ተፈናቃያችን እድሜ ልክ ማረር የለበትም። ሶስት ወር ይቀረናል፣ የዝናብ ጊዜ እንዳይባክን እችን ጊዜ ይጠቀም ተባብለን፣ ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እችን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት፣ ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያል ነው እንዳለው ሄዶ አፈረሱት። መጀመሪያ የምልሻ እሹ መቶ ነበር ይግባ። ምልሻ ምልሻ አርሶ አደር ነው የያዘው መሳሪያ የግሉ ነው። ነባሩ ምልሻ ይቀመጥ፣ አደሱም ይምጣ። የምልሻ ጉዳይ ለምን ያጣላል? ከዛ ትንሽ ትንሽ ቆይ ሰራዊትም ክታጥቆ ካልመጣ ልሱ አይቻልም የሚል ጊዜ ወሰድን፣ ስድስት ወር በዛ ባከነ። በስምምነቱ መሠረት ፖለቲካዊና ወታደራዊ ጉዳዮች ላይ ትኩረት እንዲደረግ የነበረውንም ምስቅልቅሎች ለመፍታት ቀዳሚ ተግባር እንዲሆን የተቀመጠ ቢሆንም ያለው አንገብጋቢ ሁኔታ አንጻር ተፈናቃዮች ላይ መስራቱ ልዩ ትኩረት እንዲሻ ሆኗል። ይህም ሂደት ውጤታማ እንዳይሆን ከሕወሓት አመራሮች ዘንድ ይቀርብ የነበረው ምክንያት አልባ ሀሳብ ሂደቱን በውጤት እንዳይታጀብ አድርጎታል። አይ ፌዴራል እያስተዳደረው ቢቆይና ሪፈረንደም ቢደረግ የሚላለ ሪፈረንደም እኔ አልቀበልም። ሪፈረንደም ምክንያቱም ጊዜያዊ አስተዳደር እየመራ የሚደረግ ሪፈረንደም የሚል አቋም ያዘ። አቋማችን ይዘን ግን በተፈናቃዮቹ መመለስ ላይ ግን ሙሉ ትኩረት አድርገን እንስራ ተግባባል። ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም አድዋም አድግራትም ሽረም መደረግ አለበት የሚል አቋም አለኝ። ምክንያቱም የቆየ አስተዳደሩን ፈትሾ ሕዝቡን የሚመስል መምረጥ መቻሉ ምንም ኃጢአት አለው ብያለም ነው። በዚህ ሰበብ 2015ን አሳልፍን መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርግ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለጥ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ምልሻ ማዋቅሮ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ተፈናቃዮችን እንደ ፖለቲካዊ መሳሪያ የመመልከት የግል አጀንዳንም ማስፈጸሚያ የማድረጉ አዝማሚያ ግዘፍ ነስቶም ታይቷል። ለዚህም ይመስላል ግላዊ መሻቱን ብቻ ማዕከል ያደረገው ኃይል ተፈናቃዮችን እንደ ቀብድ በማስያዝ ለመደራደሪያነት የሚጠቀመው አሁን መሆን ጀምሯል። የእንትን እውቅና ካልሰጠኸኝ ይህን አረጋለሁ፣ የእንትን እውቅና ካልሰጠኝ ገለጋ ሰራለሁ። ይህን ካለ ወደዚህ ነው የተወረዱ ለእኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅመም ለምኝም ጸልየም መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመር ናቸው ተፈናቃይ የመመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ የት አከራካሪ ቦታ መልክ ከያዘ ከዛ በምን ማኩራፍ ይችላል ቢኮዝ እሱ አንደር ሊደርሺፕ ነው የሚሳካው ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ትፈጥርና ባለመሳካቱ ትከሳለህ። ለምሳሌ ሁለት ነገር ማንሳት እችላለሁ። አሁን በጣም መሬታችን ተያዘ ተያዘ ብሎ በጣም የሚከሳው ሰው የያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂዩማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው እልሃል። ሰው ተፈናቃይ መመለስ ካለበት 2016 ላይ ነው። በዚህ መሃል ተጎጂ ለጥቂቶችም ፍላጎት መጠቀሚያ የሆነው የትግራይ ተፈናቃይ አሁን ላይ ቆብ በማይሰጡት መዳፍ ላይ መውደቁ ችግሩን ይበልጥ አባብሶታል። ይህ ተፈናቃይን እንደ ቁማር ማስያዣ ሲጠቀም የነበረ ኃይል አሁን ላይ ግብሩ ተለይቶ ወጥቷል። ተፈናቃይ መመለስ አጀንዳቸው ያልሆኑ፣ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ እንታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል። ከዛ ከወዳኛው ማይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። ስልክ ያጠፋል፣ መልስ አይመልስም፣ የት እንዳላታቀውም። ከወራት በኋላ ስታገኘው እንደገና እንዳዲስ ከዜሮ ትጀምራል። እሱ ነው አንዱ ያቆየብን፣ እንጂ ተፈናቃይ እኮ የራያና ጸልምትን መልሰን የወልቃየት ማለቅ ነበረበት። እስካሁን በ215 በጀመርነው መንገድ ሄደም ቢሆን ኖሮ የሚል እምነት አለኝ።